በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ምልዓተ ጉባዔ በዛሬው ጥቅምት 13 ቀን 2018 ዓ ም ውሎው በአጀንዳ ተራ ቁጥር አምስት እና አጀንዳ ተራ ቁጥር ስድስት ላይ በሁለት አጀንዳዎች ውይይት በማድረግ ውሳኔዎችን አሳልፏል። በአጀንዳ ቁጥር አምስት የነበረው ዋና አጀንዳ ከተለያዩ የቤተ ክርስቲያኒቱ አህጉረ ስብከት አባቶች ብፁዓን ሊቃነ ጳጳሳት እንዲመደቡላቸው ጥያቄ የቀረቡትን የተመለከተ ነበር። ይሄንን ጥያቄም መልስ ለመስጠትና ውይይት አድርጎ ውሳኔ ለማሳለፍ አስቀድሞ ምልዓተ ጉባኤው አምስት ብፁዓን ሊቃነ ጳጳሳትን በጊዜያዊ ኮሚቴነት በመሰየም የቀረቡትን ጥያቄዎች በማየት አጥንተው የውሳኔ ሀሳብ ለምልዓተ ጉባኤው እንዲያቀርቡ በማድረግ አምስት አባቶችን ሰይሟል። የተሰየሙት ብፁዓን አበው ሊቃነ ጳጳሳትም ከምልዓተ ጉባኤው ጎን ለጎን የቀረቡትን ሶስት ጥያቄዎች በኮሚቴ በማየት የምክር ሀሳብና ውሳኔ ሀሳብ ለምልዓተ ጉባኤው አቅርበዋል። ብፁዓን አባቶች ባቀረቡት የውሳኔ ሀሳብ መሰረትም ምልዓተ ጉባኤው ሰፊ ውይይት በማድረግ የውሳኔ ሀሳብ አሳልፏል። በዚህም መሰረት አንደኛ የምስራቅ ጎጃም ሀገረ ስብከት ያቀረበውን አባት ይመደብልን የሚል ጥያቄ በተመለከተ ብፁ አቡነ ቶማስ የአዊ እና የመተከል አይጉረ ስብከት ሊቀጳጳስ የምስራቅ ጎጃም ሀገረ ስብከትን ደርበው ካሏቸው ሀገረ ስብከት ጋር በመደረብ የምስራቅ ጎጃም ሀገረ ስብከትን እንዲይዙና እንዲመሩ ምልዓተ ጉባኤው ወስኗል። በሁለተኛ ደረጃ ደግሞ ከደቡብ ወሎ ሀገረ ስብከት ብፁዕ አቡነ አትናቴዎስ ያቀረቡት እንዲሁ አባት እንዲመደብ የሚል ጥያቄ በአጠቃላይ ብፁዕነታቸው በሚመሯቸው የደቡብ ወሎ ሀገረ ስብከት እና በደቡብ ወሎ ሀገረ ስብከት የከሚሴ የኦሮሞ ብሔረሰብ ልዩ ዞን ሁለቱን አህጉረ ስብከቶች ሁለቱንም አህጉረ ስብከት አባት እንዲመደብባቸው ባቀረቡት ጥያቄ መሰረት የብፁዕነታቸውን ጥያቄ ተቀብሎ ብፁዋን አበው ሊቃነ ጳጳሳት በኮሚቴ ባቀረቡት የውሳኔ ሀሳብ መሰረት በአቅራቢያ ከሚገኝ ለአሰራርም ለአገልግሎትም እንዲመች በአቅራቢያ ከሚገኘው የሰሜን ወሎ ሀገረ ስብከት ብፁ አቡነ ኤርሚያስ ደርበው የደቡብ ወሎ ሀገረ ስብከትንና በደቡብ ወሎ ሀገረ ስብከት የከሚሴ የኦሮሚያ የኦሮሞ ብሔረሰብ ልዩ ዞን ደርበው እንዲመሩ ምልዓተ ጉባዔ የቅዱስ ሲኖዶስ ምልዓተ ጉባዔ ወስኗል። በሶስተኛ ደረጃ ከምስራቅ ወለጋ ከምዕራብ ወለጋና ና ከሆሮ ጉድሩ ወለጋ የቀረቡ እንዲሁ አባት እንዲመደብ የቀረቡ ጥያቄዎችን በአጀንዳ ቀርጾ በብፁዓን አባቶች በቀረበው የውሳኔ ሀሳብ መሰረት የምስራቅ ወለጋንና የሆሮ ጉድሩ ወለጋን ብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌ ሀገረ ስብከት ሊቀጳጳስ ሁለቱን አህጉረ ስብከት ሀገረ ስብከታቸውን እንደያዙ የምስራቅ ወለጋንና የሆሮ ጉዱሩ ወለጋን ደርበው እንዲመሩ የቅዱስ ሲኖዶስ ምልዓተ ጉባዔ ወስኗል። የምዕራብ ወለጋን በተመለከተ ደግሞ ብፁዕ አቡነ ኤዎስጣቴዎስ የኢሊባቡር ሀገረ ስብከት ሊቀ ጳጳስ የምዕራብ ወለጋን ደርበው እንዲመሩ የቅዱስ ሲኖዶስ ምልዓተ ጉባዔ ወስኗል። እነዚህን ውሳኔዎች ሲወስንም ቅዱስ ሲኖዶስ ለወደፊቱ አህጉረ ስብከቱ አሁን በተደራቢ እንዲመሩ የተያዙት አህጉረ ስብከት በዘላቂነት በራሳቸው ብፁዓን ሊቃነ ጳጳሳት የሚመሩበት ሁኔታ እስኪመቻች ና ይሄ ሁኔታ ደግሞ በዘላቂነት እስኪፈታ ድረስ በማለት የተወሰነ ውሳኔ ነው። በዚህ መሰረት የአምስተኛው ተራ ቁጥር በአምስተኛ ደረጃ የተያዘው አጀንዳ የቅዱስ ሲኖዶስ ምልዓተ ጉባዔ ውሳኔ ተሰጥቶበታል። በስድስተኛ ተራ ቁጥር ላይ የነበረው የኢትዮጵያ አንድነት ገዳማት ህብረት ያቀረበውን ጥያቄ በተመለከተ የውይይት የተደረገበት አጀንዳ ነው። በዚህም አጀንዳ ላይ ምልዓተ ጉባኤው ውይይት ከማድረግ በተጨማሪ የዚሁ የኢትዮጵያ አንድነት ገዳማት ህብረት የስራ አስፈጻሚ አባላት የሆኑ አባቶች አበው መነኮሳት ከታላላቅ ገዳማት አበምኔቶች የመጡ በአካል ለቅዱስ ሲኖዶስ ምልዓተ ጉባኤ ቀርበው ጥያቄያቸውን በንባብ አሰምተዋል። እነዚሁ አባቶች ያሰሙት በንባብ ያሰሙት ጥያቄ በአንደኛ ደረጃ ያው አጠቃላይ አንድነት የኢትዮጵያ ገዳማት ህብረት የሚባለው ተቋም ከ2010 ጀምሮ ያደረጋቸውን ስራዎች የሚገልጽ ከዚያም ደግሞ በየደረጃው በመንበረ ፓትርያርክ ጠቅላይ ቤተ ክህነት የገዳማት አስተዳደር መምሪያ እና በቋሚ ሲኖዶስ ተወስኖ በተሰጧቸው የመተዳደሪያ ደንቦችም አማካኝነት ስራቸውን እንዴት እያካሄዱ እንደሆነ ከዚያም ደግሞ በቀጣይ ሊሰሯቸው ያሰቧቸውን ጥያቄዎች የያዘ ጥናትና ለገዳማቱ በተለያየ ሁኔታ የገዳማቱ አባቶች ለተልእኮና ለአገልግሎት ወደ አዲስ አበባ በሚመጡበት ጊዜ ማረፊያ እንደሚያስፈልጋቸው ለቅዱስ ሲኖዶስ ባቀረቡት ጥያቄ መሰረት ይህን የተመለከቱ አጀንዳዎቻቸውን ለቅዱስ ሲኖዶስ በንባብና በጽሁፍ አቅርበዋል። ቅዱስ ሲኖዶስም እኒሁ አባቶች የታላላቅ አንጋፋ ገዳማት አበምኔቶች ያቀረቧቸውን ጥያቄዎች በንባብ ከሰማ በኋላ ውይይት በማድረግ ውሳኔ አሳልፏል። በዚሁ መሰረት አንደኛ የገዳማቱ ኅብረት ያቀረቡት በተለይ አበውል መነኮሳት እና እናቶች ከገዳም ለአገልግሎትና ለተለያየ ተልእኮ ወደ አዲስ አበባ በጊዜያዊነት ሲመጡ የሚያርፉባቸው ቦታዎች ያለውን አስፈላጊነት ምልዓተ ጉባኤው በመገንዘብ ይሄ ጉዳይ በመንበረ ፓትሪያርክ ጠቅላይ ቤተ ክህነት ተመቻችቶ በዚያ መልስ እንዲሰጣቸውና እንዲፈቀድላቸው የሚል ሲሆን፣ በሁለተኛ ደረጃ የአንድነት ገዳማት ህብረቱ ለገዳማት ዘላቂ ልማትና ራስን ለመቻል በልማት ለሚያካሄዷቸው እንቅስቃሴዎች የቀረቡት ጥያቄዎችን የተመለከተ ነው። ይህንንም ጥያቄ ምልዓተ ጉባኤው በሰፊው በመወያየት ጉዳዩ ጥናት የሚያስፈልገው የሕግ አስተያየት የሚያስፈልገው በመሆኑ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ተጠንቶ በቋሚ ሲኖዶስ ክትትል ወደፊት ውሳኔ እንዲሰጠው በማለት ምልአተ ጉባኤው ወስኗል። እንግዲህ በዛሬው ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልአተ ጉባኤ በአጀንዳ ተራ ቁጥር አምስት ና በአጀንዳ ተራ ቁጥር ስድስት ላይ ያደረጋቸው ውይይቶችና ውሳኔዎች እነዚህን ይመስላሉ። እግዚአብሔር አምላካችን የቅዱስ አባታችን ና የብፁዓን አባቶቻችን በረከት በሁላችን ላይ እንዲያድር ፈቃዱ ይሆንልን እንላለን። አመሰግናለሁ።